ከህይወት እስከ አካል ከንብረት እስከ የጊዜ መስዋዕትነት ተከፍሎበታል። ታላቁ የኢትዮጵያ ህዳሴ ግድብ በብዙ ፈተና ውስጥ ያለፈው ፕሮጀክቱ ዛሬ ላይ ፈተናዎቹን ድል ነስቶ የኢትዮጵያውያን የማንሰራራት ዘመንን ለማረጋገጥ የሚያስችል በዓለም የዲፕሎማሲ መድረክ አሸናፊነትን ያጎናጸፈ እና ጠላቶችን አንገት ያስደፋ ሆኗል። ይህ ድል የተገኘው ደግሞ በኢትዮጵያውያን የተባበረ ክንድ ነው። ኢትዮጵያውያን በጋራ ያሳኩት ትልቅ ፕሮጀክት የምስራቅ አፍሪካን ጂኦፖለቲካዊ ሁኔታን ለመቀየር እና በመላው አህጉሪቱ ዘመንን የሚሻገር ታሪክ ሊሆን ችሏል። ፕሮጀክቶች ጥሙሩ ደንደኡን ኬኝ ይህንም ፕሮጀክት ማጠናቀቅ መቻላችን በውሃ ፖለቲካ ውስጥ የነበረውን አመለካከት ለመቀየር በቅቷል። በተለይም የምስራቅ አፍሪካን ጂኦፖለቲካ የቀየረ ነው። በውሃ ፖለቲካ ውስጥ የበላይነታቸውን ተጠቅመው የቅኝ ግዛት ዘመንን ስርዓት በመጠቀም ሀገራችንን ወደ ኋላ ያስቀሩትን ጠላቶች ደባ ያሸነፈ ነው። ስለዚህ የሕዳሴ ግድብ አዲስ ማንነትን የፈጠረ፣ ጥቅሙም ዘርፈ ብዙ ነው። የዚችን ሀገር ማደግ የማይፈልጉ ሸሮችን ሁሉ የበጣጠሰ ፕሮጀክት ነው። መጀመር አትችሉም አሉ፣ ጀመርን። መስራት አትችሉም አሉን፣ ሰርተን ጨረስን። አፍሪካውያን እንደሚችሉ ጥቁር ሕዝቦችም መስራትና መጨረስ እንደሚ

እርግጥ ነው ኢትዮጵያውያን በጥቁር ሕዝቦች ታሪክ ውስጥ ዘመን የማይቀይረውን ታሪክ አስቀምጠው ሲያልፉ ይህ የመጀመሪያቸው አይሁን እንጂ ዳግማዊ አድዋ ነው የተባለለትን ፕሮጀክት እውን በማድረግ የአንደኛው ክፍለ ዘመን ድል አስመዝግበዋል። ሌላኛው የወቅቱ የፓን አፍሪካኒዝም የትግል መሳሪያ መሆኑንም ብዙዎች መስክረውለታል። ይህ ታላቅ ፕሮጀክት ካልታገዙ አይችሉም በተባሉ ሕዝቦች ታስቦ ተጀምሮና ተሰርተው እውን በመሆን የአንድነት ኃይል ምን ድረስ እንደሆነ ለማሳየትም በቅቷል። ይህ ታሪክ ከዛሬ አልፎ ለመጪ ትውልድ አስተማሪ መሆን አለበትና ታሪኩን የሚያስረዳ የተሟላ ሰነድ ተሰንዶ ሊቀመጥ ይገባል። ራካ ለዚህ ድል ደግሞ ኢትዮጵያውያን ብሔርና ብሔረሰቦች ትልቅ መስዋዕትነት ከፍለዋል። የኦሮሞ ሕዝብም አዲስ ታሪክ እንዲመዘገብ የራሱን አሻራ አስቀምጧል። ስለዚህ ይህንን ፕሮጀክት በተመለከተ ከተለያዩ ዩኒቨርሲቲዎች የተውጣጡ ምሁራኖች አንድ መጽሐፍ ጽፈዋል። ዛሬ በዚህ መድረክ ላይ የምታነሱት ሀሳብ ለዚህ መጽሐፍ ትልቅ ግብዓት ይሆናል። ከዚህ ቀደም ብዙ የታሪክ መጽሐፎች ተጽፈዋል፣ ግን በተለያዩ ምክንያቶች ሲጻፉ የታሪክ መንሻፈፍ ነበረባቸው። ስለ አባይ ውሃ እንኳን ስንመለከት አባይ ከኢትዮጵያ እንደሚነሳ የማያውቁ ብዙዎች ናቸው። ይህንን ታሪክ የሚቀይር መጪ ትውልድ እንደ ምንጭነት የሚጠቀምበት መጽሐፍ ድጋፍ እንዲሆን በማሰብ ተዘጋጅቷል። ብዙ ጥቅም ያለው ነው። እንደ ሀገር፣ እንደ ማህበረሰብ፣ እንደኢንዲቪጁዋልስም እንደያንዳንድ ግለሰብም ብዙ ድርሻ ያለው ዘርፈ ብዙ ጥቅም ያለው ነው ማለት እንችላለን። እንዴት አድርገን ደግሞ ወደፊት እናስቀጥለው እንደ ስትራቴጂክ ፕላን አይነት ነገሮችንም ስለሚያስፈልግ ትውልዱ ማወቅ ያለበትን መረጃ ያዘለ ሪሰርቾችን መጻፍና ማሳተም ለህብረተሰቡ ማድረስ አስፈላጊ ነው። በዛ መንገድ ይሄንን መድረስ ይቻላል የሚል ሀሳብ ያለ በታላቁ የኢትዮጵያ ህዳሴ ግድብ እንደሚቻል ታይቷል። ዛሬ ላይ ኢትዮጵያ በርካታ ሜጋ ፕሮጀክቶችን አቅዳ ለመስራቱ ወደ ስራ ገብታለች። የተለያዩ ርዕሰ ጉዳዮችን በማንሳት የሚያወያየው በኦሮሚያ ክልል ፕሬዚዳንት ጽህፈት ቤት የሚዘጋጀው የጉሚ በለል ተሳታፊ ምሁራኖች የህዳሴ ግድብ ከውሃ ኃይል ያለፈ ሰፊ ኢኮኖሚያዊና ፖለቲካዊ ጥቅም እንዳለው ይጠቅሳሉ። ባህርበርን የማስመለስ ማግኘት አንለውም ማስመለስ ነው። የማስመለስን ጉዳይ ለሱ ትልቅ ግብዓት የሚሆን እና ሌሎችም ድሎችን መሰረት የሚሆን ሀገሪቷን ደግሞ እንደ ትርክት እንደ ታሪክ የጋራ የወል ታሪክ ሆኖ የሚያገለግል በመሆኑ በእውነቱ ከሆነ ይሄ ድል ዛሬ አልተጀመረም። ከአድዋ ድል ጀምሮ ለአፍሪካ ምሳሌ ምሳሌ የምትሆን ሀገር ሆናለች። ራሷን በዛ ልክ ታሪክ ጽፋለች። ስለ ውሃ እንዳይወራ ታግደናል። አፋችን ተለጉሟል። ምክንያቱም ምክንያቱም ውሃ ስለ ውሃ ከተናገርክ ገንዘብ ታጣለ። ስለ ውሃ ከተናገርክ ድጋፍ ታጣለ። ስለዚህ ውሃ መናገር አይቻልም ነበር ለዘመናት አባይን ጨምሮ ቀይ ባህርን ጨምሮ ማለት ነው። አሁን ግን መናገር የምንችልበት አጋጣሚዎችን ፈጥረናል። የፈጠር ነው በአንድነት ነው። ስለዚህ ይሄ አንድነት በሕዳሴው ላይ የታየው መሰባሰብ፣ የጉልበት መሰባሰብ፣ የእውቀት መሰባሰብ፣ የዲፕሎማሲ መሰባሰብ በቀይ ባህርም ላይ መደገም አለበት። በተለያየ ርዕስ ጉዳዮች ላይ የሚመክረው 46ኛው ዙር የጉሚ በለል የውይይት መድረክ ከህዳሴ ግድብ ጋር በተያያዘ ለቀጣይ ትውልድ ሊተላለፍ የሚችል መጽሐፍ ለማሳተም በሚያስችል ሀሳብ ዙሪያ የክልሉ ምክትል ርዕሰ መስተዳደር አወሉ አብዲን ጨምሮም ሌሎች ከፍተኛ የመንግስት የስራ ኃላፊዎችና የተለያዩ ከፍተኛ የትምህርት ተቋማት ባለሙያዎች የተሳተፉበት የውይይት መድረክ ተካሂዷል።